በቃ ኤቭሪቲንግ ብዙ ነገር ተፈጥሮብኛል። እንደ ወንጀል እኮ ነው። እንዴት ማገት ማገት ማለት እኮ ነው፣ ይኮ ወንጀል ነው። ላላ ችግር የለውም ለማንኛውም እዛም ያን አለፈ። ኦኬ ከዛ ስምንት ቀን ምናምን ብ በጣም ብዙ ችግርና ብዙ መከሮችን አሳልፊያለሁ። በዚህ አጋጣሚ ስምንት ቀና አስር ቀን ምናምን ስቀመጥ ሲያግዙኝ የነበሩት አንደኛ ጁጁ ጁጁን ታውቂያታለሽ። ሁለተኛ ደግሞ ሞኒት፣ ሶስተኛ ደግሞ ፎስትያ ናቸው። ሶስታቸው ናቸው ያገዙኝ። አራተኛ ደግሞ ኪያዝ አርሴማ እነሱ ናቸው ያገዙ። በዚህ ደረጃ የደረስኩትና ብወጣና ኦልሬዲ በቃ ክሴን ወደ ውጭ እንድከታተል ያደረጉኝ አራት ሰዎች ናቸው። ኪያዝ አርሴማ፣ ፎዚያ፣ ሞኔት እና ጁጁ ናቸው፣ አራታቸው ናቸው ያገዙ። እነሱ በኖሩ ኖሮ እነሱ ይህን ነገር በአረጉ ሊኖሩ በዚህ አጋጣሚ በጣም በጣም ብዙ ችግር ውስጥ እገባ ነበረ እና ረዲያውም ያንን ችግር ውስጥ ምናምን ወጣውኝ ከዛ ፎዝያ ከኔ ጋር ትቀምጫለች ብላ ፎዝያ መጣችው ከእሷ ጋር ነው የምቀመጠው ከእሷ ጋር ነው የምኖረው ምንም አይነት ችግር የለብኝም እና ቢኮዝ ነው ኢትስ ማይ ፈርስት ታይም ላይክ ለኢጃዛ ቤት ፈርስት ታይም ነው ግን ይሄ ኢጃዛ ቤት አይደለም ሰዎቹ ዘግተውብሽ ነበር ቆይ ሰዎቹ በር ዘግተውብሽ ነበረ ማንም ሰው ገብቶ የአረብ ቤት አፋፍቶ ሊያወጣሽ አይችልም ፖሊስ ካልሆነ በስተቀር ስለዚህ ለፖሊስ ደውለውልሽ ነው የወጣሽው እንዴት ነው የወጣሽው ከቆለፉብሽ ነው እስ ጉድ ኩዌስችን። ጥያቄው በጣም አሪፍ ጥያቄ ነው የጠየቅሽኝ። ጥያቄውን ልመልስልሽ፣ እንደነገሩሽ በር ተዘግቶብኝ ነበረ ምግብ እንዳልበላ ኦር ደግሞ በቃ ብዙ ነገሮች ነበሩ። ያንን ነገርም ሊበሮች ጋር እየደወልኩ እባካችሁ እኔ ችግር ውስጥ ነው ያለሁት። ሰዎቹ ሲዘጉብሽ ስልክሽን አልቀሙሽም ነበር? በጣም ጥሩ ጥያቄ ጠየቅሽኝ። ስልኬንማ አምጪ ብላ ሰትዋ ጠይቀኝ ነበር። እኔ ደግሞ ታውቂያለሽ፣ ስልኩ ሲጀመር የእሱ አይደለም በራሴ ገንዘብ ነው የገዙት።

ገብቻል እንደዛ ብሉ ነገር አስረዱቸው። ከዛም በኋላ ኦኬ ወረቀቱ ወርገ ማልቀራር ታውቂያለሽ አለ በአረበኛ ማለት ነው። ኦልሬዲ የክስ ወረቀት በሜሴጅ ላይክ ኤስኤምኤስ በሚገባ ሊሳት ሊንክ አለው። ያንን ሊንክ ይዘሽ ቀጥታ ፍርድ ቤት ላይክ ኮርት ማለት ነው ፍርድ ቤት ይዘሽ ውጅና፣ እነሱ ወረቀቱን ስጫቸዋለሽ እነሱ ክስ ይመሰሩት ልሻል። ከዛም በኋላ በአጭር ጊዜ ውስጥ ገንዘብሽን እና ወረቀትሽን ትቀበያለሽ ብለው ሲሉኝ ኦኬ ኦራይት ከዛ ሜሴጅ መጣልኝ። ከዛም በኋላ ሜሴጅ ከመጣልኝ ምን ጠብቃለሁ? ወጣው ወጣ። በማን ሁኔታ ነው የወጣሁት? አንደኛ በዚህ አጋጣሚ እንደነገሩ አራት ሰዎች ናቸው ያስወጡኝ ኪያዛር፣ ሲማ፣ ጆጆ፣ ፎዚ እና ሙኒት ናቸው ብዬሻለሁ። እነሱ ናቸው ይህ ሁሉ ነገር ሲያግዙኝና ሲተባበሩልኝ የነበሩት። ከዛም መጨረሻ ላይ ምን እንዳደረግ እጅን ታውቂያለሽ ሰትዋንዶ ምኔ ልትሸጠኝ ነበረ ልትሸጠኝ ከሰው ጋር ካግራ ምናም አዳምጪኝ፣ እኔን ልትሸጠኝ ነበረ። ለምን ብለሽ ከጠየቅሽኝ ይላ አስረዳሽ። እንትና ታውቂያታለሽ፣ ስሟን መጥቀሱ ይቅርብኝና ለአንዲት ልጅ ጋር ደውዬ ችግሬ እንደዚህ እንደዚህ ችግር አለብኝ ብዬ ነገርኳት። ስነግራት ኦኬ፣ ስትዋንቁ ስኛእኔ ኦልሬዲ እኔ ነገርኳት፣ ልጅ ማለት ነው ደውዬ ምድን አልኳት። ታውቂያለሽ እኔ እንደዚህ እንደዚህ ችግር ተፈጥሮብኛል፣ ችግር ላይ ነው ያለሁት ብዬ ስነግራት የሰትዋን ቁጥር ነገርኝ ያለች። የሰትዋን ቁጥር ነገርኳት። ከዛ እንደነገርኳት ወዲያውኑ ደወለችላት። ከዛ ደውላላት እኔ ቦተም ላይ ለእኔ ደወለችልኝና የሚውት አድርግ ያለችኝ አንቺ እንዳታወሪ አንቺ እንድትሰሚ ያለች። ኦኬ ከዛ ደወለችላት። ሀቢባ የኔ የእናቴ የእኔ እናትና የሀይባ እናት ዘመድ ናቸው። ልጅቱን እኔ እፈልጋታለሁ ብያለ ከዛም በኋላ እና ማለት ኛ እንግዲማ መልሼ ደውልሻለሁ አለቻት። እሺ ከዛ መልሳ ደወለችላት መልሳ ደወለችላት እያልሽ እዘን ትትቤን ሐቢባ አጠኒ አሽረት ላፍ ድርሐም ባጤች ሐቢባ ገባሽ። ሐቢባን የምትፈልጊያት ከሆነ አስር ሺ ድርሃም ቆርጠሽ ቆጥረሽ ላኪልኝና ሐቢባን ውሰጃት አለቻት። ከዛ በበነገተው

በስ ሙ በረድች በረድች፣ ምካ ሆነች እንደዚያ ነው ያለችኝ። ያልኳት ጥላኝ፣ ለምን እንደሆነ ታውቂያለሽ። እኔ ለሊቨር ሪፖርት አድርጌ ጨርሻለሁ። በዛን ሰዓት ላይ የመለፍ ቁጥር ስለላኩልኝ ኖቲንግ አልፈራሁም። ብሎክ እንደማታደርገኝም ሃንድረት ፐርሰንት ሹር። በኋላ በቀዝፈት ላይ ሊቨሮች እየደወሉ ከዛ በጣም ታውቂያለሽ፣ እንኳን ስምንት ቀን ክፍል ለአስር ቀን ክፍል መቀመጥ ቀርቶ ጀስት ሜቢ ማክሲመም ቲኒፎር አውራ እራሱ ከተቀመጥሽ ልክ ጭንቅላት ዳሜጅ ነው የሚሆነው። በጣም ስለተጨናነኩ ምናምን ለነፎዚ ምናምን ለፎዚ ናቸው። በቃ ጠዋትም ማታም ከከሳትም ፎዚም ጁጁም ሙኒትም ኪያዛር ሲማም ምን ላይ ነሽ? ምግብ ይገባልሽ ነበር? ምግብ ለነገርሽ እኮ ነው። ምን ላይ ነሽ ምናምን እየደወሉ ይጠይቁኝ ነበር። እኔ ደግሞ ኖርማል ነው አሪፍ፣ ደህና ነኝ ምናምን እና ከቤታችን ምግብ ሰሪ አለ፣ በጣም ደስ የሚል ምግብ ሰሪ አለ። እና እሱ ወረዲ ምግብ ያመጣልኛል። ሰራተኞችም አሉ፣ አንዳንድ ምግብ ያመጡልኛል ሰዎቹ ሳያዩ። ከዛ ልጅ አለው ሌወሮች ጋር ደግሞ የባካቹን አስወጡኝ፣ ወረቀቴን ሊንክ ምናምን የምትሉትን ነገር የወርገግ ማልቀራር ላኩልኝና፣ ከዛም በኋላ እወጣለሁ አልኳቸው። ከዛም ኦኬ እሺ፣ ጠብቄን ጠብቄን አሉ። ከዛም መጨረሻ ላይ በቃ ሲደክመኝ ምናምን በቃ ለፖሊስ መደውል አለብኝ ከዛ ፖሊስ ጋር ደውል ይህን ኬዝ የያዘው ሌበር ነው። ከሌበር ጋር ጨርሽ ብሎ ፖሊሶች ዘጉት። ስ ተማ ወጣው ከሌበሮች ጋር ደግሜ ደወልኩላቸው እዛ በቃ ውጭ አሉ። እናንተ አንድ ችግር ቢደርስብኝ ተጠያቂዎች እናንተ ናችሁ። እኔ ምንድን አድርጓችሁ መውጣት ይችላለሁ ወይ ብዬ ስጠይቃችሁ አዲ ትግደረኝ ትጥላይ ላስ እንዲሰውቲ ሸክዋል እንዲሰውቲ ሸክዋል ዛየሰዎች ይሸከዋል ማሀድ ቢሰውች ጣዕሜ ወላ ሀዲስ ሰዎች ማ ከዛም በኋላ ለፎዚ ምናምን ደወልኩላት ፎዚ ደግሞ ችግር የለውም ከኔ ጋር ትቀመጫለሽ ምናምን አለችኝ። ከዛ አሁን ከፎዚ ጋር መጣሁ። ግን አንድ በጣም ታውቂያለሽ የሚያስጠላው ነገር ምንድን ነው? የአገልግሎት ስለጠየኩ አንድ ሁለተኛ ወረቀትን ስለጠየኩ ምናምን እነሱ ከሌላ ቦታ ሂጅ እንድሰራ እና እንድለፋ ምናምን አይፈልጉም። እነሱ የሚፈልጉት ከሰው እንደመጣው ከሰው ለነጨራሹ ጨራሽ ዘላለም አለም ለእነሱ አገልግሎት የሚፈልጉት እንድሰራላቸው እና ደግሞ በዛ ቅጽፈት ላይ እኔ እንደ ማንኛውም ሰራተኛ እንዳሉን ምናምን አወቀው አወቁ። ገባሽ? በቃ ሁሉን ነገር እኔ ትክክለኛውን ነገር እንትስድባቸው፣ ስከሳቸው፣ ስፈርድባቸው፣ ብዙ ነገር ሳደርግባቸው ተናደሩ። ከዛ መጨረሻ ላይ ያንን ወረቀት ተላከልኝ እንዳልኩሽ ወስጄ አስገባው። ወረቀቱን አስገባሁኝ ምናምን ጨረሱ። አይ ቲንክ ወደ ሁለት ሺህ ሰባት መቶ ድርሃም ነው ያስገባሁኝ እኔ፣ ለኬዝ መክፈቻ ማለት ነው፣ የአገልግሎትን ገንዘብ ለመጠየቅ እና ያን የአገልግሎት ገንዘብሽ ለማግኘት ሞር ታይም ስለሚያስፈልገው ያለሽ አማራጭ ምንድን ነው? አንቺ ካንስሌሽን ወረቀትሽን ተቀብለሽ ከፊል ፈልገሽ ከፊል ወረቀትሽን አሰሪ እና ስራችን እየተሰራሽ ያንን ክስሽን ትከታተያለች ብለው ሰዎቹ ነገሩ። ማን ሌቨሮቹ እራሳቸው እና አሁን የቀረኝ ስንት ቀን ነው? አራት ቀን ብቻ ነው ስስ አራት ቀን ነው የቀረኝ። ምን ለማድረግ ምን ለማድረግ ጥሩ ጥያቄ ነው። ብሎግ ነው የምትደረገው እኮ አራት ቀን የቀረሽ ምን እንድታደርግበት ነው? አራት ቀን ውስጥ ትራንስሌሽን የተቀብዬ ቪዛ ለማሰራት ነው እና ለዛ ምንድነው ስገንዘብ እየነገሩ ነው። አሁን የኔ ችግር ወረቀቴ ነገን እጄ ነገ ቅዳሜ ቅዳሜ እንትኖቹ ይሰራሉ አይሰሩ የሚለውን ነገር አንት ሀ አላውቅም። ነገም ሆነ እሑድም ሆነ ጠይቄ ወረቀቴን ከተቀበልኩ በኋላ ግዴታ በአራት ቀን ውስጥ ቪዛ ማሰራት አፕላይ ማድረግ ስላለብኝ አሁን እናንተ እንድተባበሩ የምፈልገው ነገር ስራ ነው። ላይክ ማንኛውም ስራ ማለት ልክ አሁን ለምሳሌ ሀርዶ ሶፍትዌር ምናም የኮምፒውተር ስራ ወር ደግሞ ሪል ስቴት ምናም እንደዛ ነገሮች ምናም ኤክስፒሪንስ ስላለኝ መስራት ይችላለሁ። ይሄ እንድተባበሩ የምፈልገው የኮምፒውተር ስራዎችን ይችላል። ታራ አልሓበሻን ጠይቅሻል። ማንም ታራ አልሓበሻ